በሀይሉ እንግዲህ የእና ቢኒ እና ዳጊን የቤተሰቦቹን ቤት ብዙ ብር ስለተበደረ ጥበቀው። እንግዲህ ወደ ቢኒ ደውሎ ባንኮች እንደመጡ ይነግረዋል ማለት ነው። ምግብ እየበሉ በዛን ሰዓት በጣም ደንግጦ ቢኒ ጥሎት ይሄዳል። ዳጊ እንግዲህ እዚህ ጋር የሰላም እውነተኛ አፍቃሪ ማን እንደሆነ ተለይቷል። ሰላምን እንግዲህ ሁሉ ነገር ስታቅ ራሷን ለማጥፋት ወስናለች ማለት ነው። ግን ራሷን ማጥፋት በአሁኑ ሰዓት መፍትሄ አይሆንም። ቢኒ ግን ስለ እሷ ምንም አይነት ነገር ሁሉን ነገር ላጣ እችላለሁ እሷን ግን ማጣት አልችልም የሚለዋል። ዳጊ እንግዲህ ፍቅር እውነት የእውነት አፍቅሯት ቢሆን ኖሮ ሰው በቁሳዊ ነገር አይለካም ነበር። ስለዚህ ዳጊ የወንድሙን ልህ ይዞት ነው እሱ ስላፈቀራት እሱም የአይን ፍቅር ነው መሰለኝ የያዘው እና የራሷ ጉዳይ ትግባ ብሏል። ሰላምን ማለት ነው እንግዲህ ያን ሁሉ ይች ልጥፋ ምን ሲላት የነበረው። በሀይሉም እንግዲህ ሕክምና ሄዶ በሽታው ወደ ካንሰር እየተቀየረ ለ ሲነግሩት ዶክተሯን እንግዲህ በምንም አይነት የገንዘብ ችግር የለብኝም። ገንዘብ ኑሮን አንዳንዴ ምንም ነገር ማድረግ አንችልም። ሰላም ሰላም ብያለው። ውድና የተከበራችሁ ውድ የቻናሌ ቤተሰቦች በሀገርም በውጭም ያላችሁ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን፣ በጣም ሰላም ነኝ። ሁላችሁም በያላችሁበት ያጠጠቅ ሁሉ ሰላማችሁ ብዙ ትርፍ ይበል። ወንድሞች ሰላም ሰላም ብያለሁ፣ ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ፣ አበረታቱኝ ማለት ነው። ነባሮች ደግሞ ቪዲዮውን በላይክ ጀምሩ። ሀሳብ አስተያየት ካላችሁ ኮመንት ላይ ጻፉልኝ ማለት ነው። እወዳለሁ ማለት ነው። ዛሬም እንደተለመደው ወንድማማቾቹን ያጋደለችው የቤት ሰራተኛ ድራማ ይዤላችሁ መጥቻለሁ። ቪዲዮን እስከ መጨረሻው ተከታተሉ ማለት ነው። እንግዲህ ባለፈው ሳምንት ወይ ደግሞ ባለፈው ክፍል ላይ በሀይሉ ዶክተሯ ላይ ለምን እንደዚህ ሲሆን፣ እንግዲህ እሱ የህክምና ባለሙያ እንደሆነ ነው የሚያውቁት። ነገር ግን የህክምና ባለሙያ ሳይሆን እሱ መድኃኒቶችን ነበር የሚሸጠው። ኤክስፐርት ያደረጉትንም ያላደረጉትም የሸጠ ብዙ ወንጀሎችን ሰርቶ እንግዲህ በሰላም ምክንያት ስራውን እንዲከሽፍ አድርጋ ነበረ። አሁን ግን በተራሷን እያሳደደ በራሱ ጊዜ ራሱን ህመምተኛ አድርጓል። እንግዲህ ዶክተር ሁለት አማራጭ ሰጥተው ነበረ። አንደኛው አማራጭ እንግዲህ ያው ካንሰር እንግዲህ ሲይዘን ወይ ጡት እንኮ ነው ጡት ይቆረጣል፣ ያው ያለበት ቦታ እንዲቆረጥ ነው። እሱም እንግዲህ በፍጹም እንዳታስቢው ይሄ ከሚሆን ብሞት ይሻለኛል ይላል። ሌላ አማራጭ ካልፈልግ እንግዲህ ያለውን መድኃኒት በአግባቡ እንድትወስድ ነግረናል። የህክምና ባለሙ አይደለም እያለች ደግማ ደጋግማ ትነግረዋለች። በዛ ሰዓት በጣም ተናዶ ይነገራል። ከዛ እንግዲህ ቢኒ ሰላምና ዳጊ ሆነ ራት እየበሉ ስልክ ይደወላል። ከቤታቸው ጥበቃ ማለት ነው በዛን ሰዓት እንግዲህ ሲያወራ፣ ቢኒ በጣም አስተዋይና የዋህ ስለሆነ ነገሮችን ቶሎ ዝርግፍ አላደረገም። በጣም ይጨነቃል። ያለውን ነገር ጥበቃው ይነግረዋል። እንግዲህ በሀይሉም ያው ብር እንደወሰደበት በፊት ተናግሯል ማለት ነው። ከዛ ዳጊ እንዴት አይነት የህግ ሰራተኛ እንዴት እንደዚ ያደርጋሉ ሲለው ባንኮች ሳይሆኑ ችግሮች አንዳንድ ራስ ወዳዶች፣ ደግሞ ገንዘብ ወዳዶች በገንዘብ የተሸወዱ ያንን ነገር ያደርጋሉ። ማን ባለቤት ማን ባለቤት እንዳደለ ሳያረጋግጡ ማለት ነው። ስለዚህ በአሁኑ ሰዓት ደግሞ ቴክኖሎጂ እረቋል፣ ብዙ ነገር ማድረግ ይቻላል ማለት ነው። ከዛ ዳጊ እንግዲህ ይሄ ቢኒ እናንተ ብሎ ብሎ ራሱን ሳይጨርስ ጥሎ ይሄዳል ማለት ነው። ዳጊም እንግዲህ ሰላምን መጣ ብላት፣ ወደ ቢኒ ክፍል ይገባል። ቢኒ ክፍል ሲገባ ቢኒ በጣም ተጨንቆ እያሰበ ነው። ከዛ ምንድን ነው የተፈጠረው ነገር ንገረኝ፣ ይለዋል። ከዛ ስለ ቤቱ ይነግረዋል ማለት ነው። ከዛ ሰላም ከመጣሽ ማለት ነው አዲ ለብስናት። ይሄን የሚናገረው እንግዲህ ምናልባት ቢኒ ይጠላታል ብሎ አስቦ ነው እንደሱ። ከልብ ካልሆነ የምንወደው ሰው እኮ በትንሽ ነገር በጥቅማጥቅም የቀረብነው ሰው በጥቅማጥቅም እንጠላዋለን። እና ዳጊ ሰላምን በቃ ይሳደባል። እሷ ከመጣች ወዲህ ነው ገና ብዙ ነገር ብዙ ነገር አሳጥተናለች፣ ገና ብዙ ነገር ታሳጥናለች፣ ይች እድለ ቢስ ናት እያለ ሞን ልጭ ልጭ ልጭ ልጭ አድርጎ ይሳደባታል ማለት ነው። ከዛ ገለዋለሁ፣ አሳየዋለሁ ብሎ እንግዲህ ስልክ ወደ ባህሉ ይደውላል። ወደ ባህሉ ሲደውል ስልክ ይቅርታ፣ የደወሉት ደንበኛ አሁን ማግኘት አይችሉም እያለች ስልኳም ታቃጥሏለች የበለጠ እንግዲህ ዳጌን ቡር ፊትፊት ይላል። በኋላ ጦስ ይዞ ነው የሚመጣው እንጂ እሱ እጅ ላይ ያለው መረጃ በሀይሉን እስር ቤት ይቀርታ ለጥምጾ እስር ቤት ለማስገባት ይበቃ ነበረ። ግን ራስ ወደድ በቃ የራሱን ጥቅም ብቻ ስለሚያስፈልግ ስለሚፈልግ ያን ሁሉ ደብቆ ነው። ስለዚህ እውነትና ንጋት ደግሞ እያደር ይጠራል ይባል የለ መታወቁ አይቀርም። ከዛ እንግዲህ ይፎክራል፣ መሄድ አለብኝናል። ከዛ እኔ እሱ ሄዳለሁ፣ አንተም ከዚህ በኋላ አንተን ያንተን የማዘናጊያ ወሬ መስማት አልፈልግም። ከዚህ በኋላ ጥሮጥ ውስጥ ግባ ብሎ ሰላም ጥሎት ይወዳል ነው እንደዛ ነው የምታስበው ብሎት፣ ቢኒም እንግዲህ ተረጋግቶ ሰውን ማስከፈት አይወድም ተከትሎት ሲወጣ እንግዲህ እየተሳደበ ሳሎን ወዲያ ወዲህ ወዲያ ወዲህ እያለ ሰላም ያ ባህይሉ ነው እኔ ድሮን ማውቅ ያለው ትለዋለች። አንቺ ነሽ ለዚህ ሁሉ ምክንያት አንቺ ከመጣሽ ወዲህ ምንም ያገኘነው ነገር የለም ይላታል ዳጊ ማለት ነው። በዛን ሰዓት ቅስማ ይሰበራል። በጣም ታዝናለች። ከዛ እንደዛ ብሎ እንግዲህ ቢኒን፣ አንተን በመንገድ እኔም በመንገድ እኔ ባንክ ሄጄ ያለውን አጣራለው ከዛ ወደ ፖሊስ ጣቢያ ሄዳለው ብሎ እሱ ሰላምን እንዲጠብቅ ቢነግረውም በፍጹም እኔም በመንገድ ይጨርሳሉ አንተን በመንገድ ይጨርስ ይገለዋል ብሎ ይሄዳል ማለት ነው። ቢከተለውም ሊሳመው አልቻለም እንግዲህ ዳጊ ይሄዳል ማለት ነው። ከዛ ተመልሶ ይመጣል። ቢኒ ቁጭ ብላ ሰላም ብቻውን እያወጣች ለዚህ ሁሉም ምክንያት እኔ ነኝ፣ በሀይሉን ሄጄ ብጋፈጠው ደስ ይለኝ ነበረ፣ ነገር ግን የባለፈውን ሲቀይ ሳይ መጋፈጥ አልችልም ብላ ራሷን በጣም እያስጨነቀች እያለ ቢኒያም ይመጣል። እንዲህ ቢኒያም እንደምንመጣ ስትለው አይ ዳጊ እኔ ብቻዬን ሄጄ ያስጨርሳለሁ አለ። ለዛ ነው ይላታል እንዴ፣ አንተም ስራ እንዳይረፍድበት ሄድ ምናም ስትለው ይሄ ችግር የለውም ከሄድንም አብረን ነው የምንሄደው፣ እዚህ ብቻሽን አልተውም። እኔ እኮ ችግር የለውም ይሄ ማለት እቤት ውስጥ ነው ምናም ብትለው አይ አብረን ነው እንሄድ ችግር አለ ይላታል። እሷ መሄድ እንደማትፈልግ ተነግራለች፣ ምክንያቱም ራሷን ለማጥፋት ስላቀደች ወዴት መሄድ አልፈለገችም ማለት ነው። ከዛ እንግዲህ ቢኒ ብዙ መልካም ሰዎች አግኝቻለሁ እንዳንተ ግን አላገኘሁም እና በአመልካነ ለሁሉም ነገር በጣም አመሰግናለኝ። ለእኔ ስትሉ ብዙ ነገር አታችኋል፣ ብዙ ነገር ዋጋ ከፍላችኋል። ውለታችሁን ፈጣሪ የመልሰው ትላለች። አንቺ ደግሞ ምናምን ብሎ እሱ ምንድን ይላታል፣ ያረጋጋታል። በቃ እንደዚያ ከሆነ እየትም እንዳትሄጂ ደርሺ እመጣለሁ ብላት ብድግ ብሎ ይሄድ ሲል ቢኒ ቻው አትለኝም? እንዲህ ትለውና ቅፍ አድርጋ ቻው ትለዋለች። ከዛ እንግዲህ ቢኒን በጣም ግራ ይገባል። ምክንያቱም እስከ ዛሬ እንደዛ ጽፈውም ሰላም ብለውም ስለማታቅ በቃ ንንጃ በጣም ደስ ይለዋል ማለት ነው። እሷ እንግዲህ ራሷን ሲራ ወይ ደግሞ ራሷን ለማጥፋት ስለወሰነች የመሰና በሻን ያቀፈችው። ሌላም እንግዲህ ደግሞ ዳጊ እሱ ጋር በሀይሉ ጋር ይደውላል። በሀይሉ እንግዲህ ሐኪም ቤት ሆኖ ስልኩን ያነሳል። እንግዲህ ይህን ምን አስር ትደውላለህ? ምንም እንደማታመጣ እያወቅን አንድ ብሎ ብዙ ጊዜ ያስፈራራል፣ ግን ምንም ነገር አድርጎ ያቅም። ዳጊ ከዛ እኔ ያለህበት ቦታ ድረስ እመጣለሁ። በሀይሉ እንግዲህ ለዘዴው ያለበትን ቦታ ካወቀ በኋላ ቅጥረኛ ልኮ ለማስገደል ማስገደል። ምክንያቱም ለቅጥረኛው ከወንድማማቾቹ አንዱ መሞት አለበት፣ ከቻልክ ሁለቱንም ካልቻልክ አንዱን እንድትገድል ፈልጋለሁ። በቤታቸው ብር ስለወሰድኩኝ ሁለቱም እያሳደዱ ተደጋጋሚ ስልክ እየደወሉ ብሎ በብር እየተደራደሩ ያው ለነመለሎ ለነሻበን የምትከፍላቸውን ካልከፈልከኝ አልሰራ ምናምን ብሎ ተጣልተው ነበር። ነገር ግን ይህን አጋጣሚ ሲያገኝ ማታ ተበሳጭች ያስከፋውክ ምናምን ብሎ እንትን ይለዋል። ያንኛውን ጋርድ ነው የሚባለ። ስለዚህ ከዛ እሱ ይሄዳል፣ ይስማማል ብር መጀመሪያ ቀብሎ ይከፍለዋል ማለት ነው። እንግዲህ ይህን እነሱ ሁለቱም ወንድማማቾች ቤት እንዳልሆነ ስላረጋገጠ፣ ሰላም ብቻ ቤት ውስጥ እንዳለች ስላወቀ ወደ ወንድማማቾቹ መሄድ ይተው እና ልጁን ወደ ቤት ሄዶ ሰላም እንዲያመጣለት ይነግረዋል። አንተ በቤታቸው ብዙ ብር ከወሰድክ ሰላምን ካመጡልን፣ ለምን ሰላምን ካገኘ እተ ተዋቸዋለሁ ስለው አልተዋቸውም ብዙ እድል ሰጥቻቸዋለሁኝ ስለዚህ አልተዋቸውም ይላል። ስለዚህ አሁን ወንድማማቾቹንም ሰላምንም በሀይሉ አልተዋቸውም ማለት ነው እና እንግዲህ ያ እንደተባለው ዳጊ ይጠብቃል የተባለው ቦታ፣ ልጁ ደግሞ እነ ቢኒያም ቤት ሰላም ገሄዳል። ሰላም ደግሞ ደብዳቤ እየጻፈች እራሷን ለማጥፋት